የቀድሞ ፕሬዝዳንት በእውቀት ዙሪያ ላበረከቱት አስተዋጽኦ ተሸለሙ። የቀድሞ የሀገሪቱ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ኢትዮጵያን ሶሳይቲ ፓርትነርሺፕ የተባለ ድርጅት ሽልማት እንዳበረከተላቸው ተሰምቷል። ጋዜጠኛ ደራሲ ገነት ያየለ ሽልማቱን ሐረሬ ዝምባብዌ በሚገኘው መኖሪያ ቤታቸው ተገኝቼ አስረክቢያቸው አለሁ ብላለች። በማህበራዊ ትስስር ገጻቸው ባሰፈረችው መረጃ ኮሎኔል መንግስቱ ኃይለማርያም ሽልማቱ ሲበረከተላቸው ባደረጉት ንግግር ከሀገራችን ያለማወቅን ለማጥፋት የተደረገው ጥረት እርሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሶ የመሠረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርቶ በሰሩት ስራ አመርቂ ውጤት የተገኘበት መሆኑን ገልጸዋል። የመሰረተ ትምህርት ዘመቻ በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፉበት ስለሆነ ሽልማቱ የኔ ብቻ ሳይሆን የእነሱም ነውና ክብርና ምስጋናውን እነሱም ይውሰዱ ብለዋል። አክሎም በዚያ ጊዜ እውቀትን ለማስፋፋት መልካም ስራ አስታውሶ እውቅና ለሰጡት ሁሉ ከፍ ያለ ምስጋናዬን ያቀርባሉ ሲሉ ተናግሯል። የተገኘችው ልጃቸው ዶክተር ትግስት መንግስቱ ለትምህርት ያለ ጥማትና ፍላጎት ያኔ ገና በወጣትነት የተገለጠው የመጀመሪያ ልጅን ትምህርት ብለ ሲሰይማት ነው። መማር መማር፣ አሁንም መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንድዳረስ ያደረገውን ጥረት በዚያ ተጠቃሚ የነበሩት ብቻ ሳይሆኑ በዚያ ተጠቃሚ የነበረው ብቻ ሳይሆኑ ከመላው የኢትዮጵያ ሕዝብ ጋር እኛም ቤተሰቦች እናደንቃለን ስትል አባቷን አወድሳለች። ሚኪነኝ ከሚኪታቡርን ፎይነን ቻናል ሳብስክራይብ በማድረግ ወቅታዊና ታማኔ መረጃ አግኙ። ሰላም ቆዩልኝ።